አሁን የምነግራችሁን ዚክር በወር አንዴ ብቻ እንኳን ብትሏት ሙሉ ወንጀላችሁን ታስምርላችኋለች። ሱብሃነላህ ይህንን ይሄንን ሐዲስ ለመጀመሪያ ጊዜ ስሰማው ምንም ሰሂህ ሐል መሰለኝ ነበር። ገብቼ ፈለግ ፈለግ ሳደርግ ግን በሚገርም ሁኔታ አቡ ሁረይራ የዘገበው ሰሂህ ሐዲስ ነው። ረሱላችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ መን ቃለ ያ ለሰው ላ ኢላሃ ኢላላህ ወላሁ አክበር

ወይም በሌሊት ውስጥ ወይም በወሩ ውስጥ ያላቸው ከመማተ في ذلك اليوم او في تلك الليلة او في ذلك الشهر غفر له ذنبه ከዚያም በዚያ ቀን ወይም በዚያ ሌሊት ወይም በዚያ ወር ቢሞት ከእርሱ ወንጀሉ ይማርለታል ይላሉ። አላሁ Subhanahu Wa Ta'ala እንዴት ያለ ቸር ጌታ ነው። Subhanallah፣ ይህችን ቀላል ዚክር ብሎ ወንጀልን ማስማር በጣም ቀላል ቢሆንም ነገር ግን አላህ እቺን ሐዲስ እንዲሰማ ይወፈቀው ሰው እንጂ ሌላ አያገኛትም። ስለዚህ በቻላችሁ አቅም ሼር፣ ኮፒ ሊንክ፣ እንዲሁም ሪፖስት በማድረግ ብዙ ሰው እንዲደርስ ለማድረግ ሞክሩ። ለእናንተም ይህንን ሐዲስ ሰምቶ በተጠቀመ ሰው ልክ አጀር ይኖራችኋል ኢንሻአላህ። ይህንን አካውንትን ፎሎ ማድረግ እንዳይረሳ፣ መሰል ጠቃሚ ቪዲዮዎችን ታገኙበታላችሁ ኢንሻአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።